ናፍቆን ነበረ፣ ተመልሷል። ነገና ከነገ በስቲያ የረፍት ቀናችንን የእንግሊዝ ፕሪምየር ሊግ እጅግ ወሳኝ ጨዋታዎች ያደምቁልናል። በማንችስተር ዩናይትድና በሊቨርፑል በአርሰናልና በፉልሃም ጨዋታ ላይ የተለየ ትኩረት እናደርጋለን። ሊቨርፑል ባለፉት ጥቂት ጨዋታዎች በሙሉ ተሸንፏል፤ ሁለት በፕሪምየር ሊግ፣ አንድ ደግሞ በአውሮፓ ቻምፒዮንስ ሊግ። ይህ ወቅት ሊቨርፑል እየተፈተነ ያለበት አርነ ስሎት ማድረግ ያለባቸው ቸውን ነገር ገና ያለዩበት ተብሎ ይነሳል። በሌላ በኩል የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የሚከተለው የጨዋታ ስልት አለ። አሁን ይህ የጨዋታ ስልት ችግር ላይ ካሉት ከአሰልጣኝ አርን ስሎት የተለየ ውጤት ለማግኘት ይረዳዋል ወይ የሚለውን እናያለን። እንደዚሁም ደግሞ ባለፉት የውድድር ዓመታት አርን ስሎት ሊቨርፑልን ከያዙበት ጊዜ አንስቶ ያለውን እንኳን ብንመለከት በባክስሪ የሚጫወቱ ተጋጣሚዎች ለሊ ሊቨርፑል ፈተናዎች ናቸው። ይህንንስ አጋጣሚ አርነስ ሎትን ለማሸነፍ ሩበን አሞሪም ይጠቀምበታል ወይ የሚለውን እናያለን። ደግሞ አርሰናል ከፉልሃም ጋራ ነገ የሚገናኙበት ጨዋታ የተለየ ትኩረት ከምንሰጣቸው የሳምንቱ መጨረሻ ጨዋታዎች መካከል ይጠቀሳል። ምክንያት አርሰናል የደረጃ ሰንጠረዥ መሪነቱን የበለጠ ሊያሰፋ የሚችልበት እድል ስላለ። ግን በዚህ አርሰናልና የፉልሃም ጨዋታ ዙሪያ አሁን ሀሳብ የምናነሳው ከሚካኤል ሜሪኖ ጋር በተያያዘ ነው። ይህ ስፔናዊ ለብሔራዊ ቡድን ይህ ስፔናዊ ለአርሰናል የሚሰጠው አገልግሎት በብዙ የእግር ኳስ ባለሙያዎች እምነት ተገቢው ክብር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 እናመሰግናለን። ወደ መረጃዎቻችን ስንመጣ በሳምንቱ መጨረሻ ነገ፣ ከነገ በስቲያ በእንግሊዝ ፕሪምየር ሊግ የሚደረጉ እጅግ በጣም ወሳኝ ጨዋታዎች አሉ። ከእነዚህ ጨዋታዎች መካከል ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ከ30 በክራቫን ኮቴጅ ፉልሃም አርሰናልን የሚያስተናግድበት ጨዋታ በጉጉት ከሚጠበቁት መካከል ይገኛል። ብራይተን ኤንድ ሆቭ አልቢዮን ከኒውካስል ዩናይትድ 11 ሰዓት ላይ ሊታይ የሚገባው ሌላኛው መርሃ ግብር ነው። በቀደሙት ፕሮግራሞቻችን ላይ ስናነሳ የነበረው ማንችስተር ሲቲ ከእንግሊዝ ፕሪሚየር ሊግ የእስካሁን ሰባት ጨዋታዎች በምርጥ ቡድንነት ከአርሰናል ጋር እኩያ ተብሎ የተጠራ ነው። ከኤቨርተን ጋር ጨዋታውን ያደርጋል። ጃክ ግሪሊሽን አሳልፎ ለኤቨርተን ሰጥቷል። ነገር ግን ደግሞ በዚህ ዝውውር ሊቆጨው ይገባል ብለው ብዙ ባለሙያዎች ሀሳብን ይሰጣሉ። እነዚህ ከነገ በጣም በጣም በጉጉት ከምንጠብቃቸው መካከል የሚካተቱ ናቸው። ሲነጋና እሁድ ሲሆን 12 ሰዓት ከ30 ላይ በአንፊልድ ሮድ ሊቨርፑል ከማንቸስተር ዩናይትድ ጋር የሚገናኙበትንም ጨዋታ በጉጉት እንጠብቃለን። ከዛ አስቀድሞ 10 ሰዓት ላይ ቶተንሃም ሆትስፐርስ ከአስቶን ቪላ ምናልባትም ሌላኛውን ምርጥ ጨዋታ ያሳዩናል ብለን እንገምታለን። የበለጠ ትኩረት ወደምንሰጣቸው የፉልሃምና የአርሰናል የሊቨርፑልና የማንቸስተር ዩናይትድ ጨዋታዎች ትኩረታችንን እናድርግና፣ ከጨዋታዎቹ ጋር በተያያዘ የተወሰኑ ነጥቦችን እንመልከት። ክራቨን ኮቴጅ ላይ የሚደረገውን ጨዋታ በተመለከተ ምናልባት አሰልጣኝ አርቴታ ለሜሪኖ የመጀመሪያ ተሰላፊነትን እድል ሊሰጠው ይችላል ተብሎ ይጠበቃል። ሜሪኖ እያሳየ ያለው ውጤታማ እንቅስቃሴ አርቴታ ይህንን እንዲወስን ሊያስገድደው እንደሚችልም ብዙ ሰዎች ይናገራሉ። በነገራችን ላይ የእግር ኳስ ባለሙያዎች አንድሬ ትድ ነው ይሉታል ወይም የሚገባው ክብር እየተሰጠው እንዳልሆነ ይሰማቸዋል። ማይክል ሜሪኖን በተመለከተ ምናልባት እንግዲህ በነገው ጨዋታ ላይ ይህንን ልጅ ወደ ሜዳ እንዲገባ መፍቀድ ለአርሰናል የአሸናፊነትን እድል እንደ ማስፋት ተደርጎ ይቆጠራል ብለው የሚያስቡ ሰዎችም ብዙ ናቸው። በእርግጥ ሜሪኖን በተመለከተ ባለሙያዎች የሚናገሩት እሱም ሜዳ ላይ በትክክል የሚያደርገው አስተዋጽኦ እና ደጋፊዎች የሚሰማቸው ስሜት አልታረቅ ያላቸው የእግር ኳስ ባለሙያዎች ጥቂት አይደሉም። ምክንያቱም ሜሪኖን ወደ ሜዳ ማስገባት የሚለው ሀሳብ በአብዛኛው መከላከልን እንደ መምረጥ፣ ፕራግማቲዝምን እንደ መፈለግ አይነት ተደርጎ ይወሰዳል። ይህንን በተመለከተ እዚህም ሀገር ያሉ የእግር ኳስ ደጋፊዎች በተመሳሳይ በተደጋጋሚ የሚያነሱት ነው። በዚህ በሸገር ስፖርት ፕሮግራማችን ላይ በተደጋጋሚ ስንል እንደነበረው ሜሪኖ ለምን ገባ አይደለም ጥያቄው መሆን መቻል ያለበት ሜሪኖ ከነማን ጋራ ተዳምሮ መሃል ክፍሉ ላይ ኃላፊነት ተሰጠው የሚል ጥያቄ ነው። አሰልጣኝ አርቴታ ፈርቷል፣ አሰልጣኝ አርቴታ ፕራግማቲዝምን መርጧል፣ ወይም ጥንቃቄ የበዛበትን ጨዋታ እየመረጠ ነው የሚያስብለው እንጂ የሜሪኖ ወደ ሜዳ መግባት የመከላከል ምልክት፣ የመከላከል መወሰን ተደርጎ መወሰድ የለበትም። ግን ከነማን ጋራ ያጣምረዋል? ጥምረቱ የአርቴታን ሀሳብ ይነግረናል። ከአርቴ ሴታ ሀሳብ የምንረዳው ነገር ደግሞ የሜሪኖን በተመለከተ ያለንን ስሜት የሜሪኖን አስተዋጽኦ በሚገባው ልክ እንዳናከብረው በሚገባው ልክ እንዳናየው አድርጎናል ብለው በጣም ብዙ ሰዎች አስተያየታቸውን ይሰጣሉ። ታዲያ የአርሰናል ደጋፊዎችም ገለልተኛ የእግር ኳስ ወዳጆችም እንደዚህ ያለ ሀሳብን በሚሰጡበት በዚህ ወቅት ከፉልሃም ጋር ነገ በሚደረገው ጨዋታ ልጁ የመሰለፍ እድሉ በጣም ሰፊ ነው ብለው ባለሙያዎች ለምን አመኑ ያን እንደሆነ ይህ ልጅ ባለፉት የዓለም ዋንጫ የማጣሪያ ተጫዋቾች ለሀገሩ ለስፔን ብሔራዊ ቡድን የሰጠውን አገልግሎት ከግምት ውስጥ በማስገባት ነው። እድልንማ አርቴታ ሊነፍገው አይችልም ብለው የሚናገሩት ታዲያ በቀደሙ የስፔንና የቡልጌሪያ ብሔራዊ ቡድን ጨዋታ ማክሰኞ ዕለት ማለት ነው ይህ ተጫዋች ሁለት ጎሎችን አስቆጥሮ ነበር። እና ለዓለም ዋንጫ በአውሮፓ ሀገራት መካከል በሚደረገው የማጣሪያ ውድድር ለየብሔራዊ ቡድኖቻቸው ብዙ ጎል በማግባት በተርታ ስናስቀምጣቸው የኮከብ

ሜሪኖ የሚበለጠው በሀላንድና በሜፊስ ዲፔይ ብቻ ነው። ከሁለቱ ተጫዋቾች ቀጥሎ ብዙ ጎል ያገባው ይሄ ተጫዋች ነው። አሁን ሜሪኖ ስትራይከር አይደለም። ለስፔን ብሔራዊ ቡድን በአብዛኛው የሚሰጠው ሚና የመሀል ክፍሉ ላይ ነው። ከዚህ የመሀል ክፍል እየተነሳ ለስፔን ብሔራዊ ቡድን ባገባው ጎል ብዛት በሀላንድና በሜፊስ ዲፓይ ብቻ መበለጥ ልጁ ኦፌንሲቭ ኮንትሪቢሽኑ ምን ያህል ከፍ ያለ እንደሆነ ያሳያል። ሃላንድ 12 ጎሎች አሉት። ሜፊስ ዲፓይ 7 ጎል አለው። እሱ ስድስት ጎሎችን አስቆጥሯል በነገራችን ላይ የእሱ የጎል ብዛትና ሀሪኬን ለእንግሊዝ ብሔራዊ ቡድን ያገባው ጎል ብዛት እኩል ነው ሀሪኬን እንዴት አይነት አጥቂ እንደሆነ ለምናውቅ ለእኛ እንደዚሁም ደግሞ ማይክል ሜሪኖን አሴ ስትራይከር እየተጠቀሙበት ሳይሆን ከመሀል ክፍል እየተነሳ የሀሪኬንን ያህል የጎል ብዛት ማስቆጠር ከቻለ የልጁን ጉብዝና የልጁን ኦፌንሲቭ ኮንትሪቢሽን በትክክል የሚያሳይ ነው ብለን ልንወስድ እንችላለን እንግዲህ ይሄ ልጅ ከጎል ማስቆጠር ጉብዝና ጋራ በተያያዘ ስሙ መነሳት የጀመረበትን አጋጣሚ መቼም ሁላችንም እናስታውሳለን። በየካቲት ወር አርቴታ ካሃቨርትስ እንደተጎዳ በዘጠኝ ቁጥር ቦታ ላይ እሱን ለማጫወት ተከደደ። ስለዚህ አሴ ሜክሺፍት ስትራይከር ከሌስተር ሲቲ ጋራ በነበረው ጨዋታ ሲያስቆጥር ጎል ማየት ጀመር። ያን ጊዜ ራሱ ማይክል ሜሪኖ ሞቶ ሲነገረን የነበረው ነገር ምንድን ነው? ድሮ በልጅነት ሲጫወት ካልሆነ በስተቀረ ፕሮፌሽናሊ አሴ ስትራይከር ተጫዋች አላውቅም። ለመጀመሪያ ጊዜ ነው እየሞከርኩት ያለሁት። ይህም በጣም ኤክሳይትድ አድርጎኛል፣ አስደስቶኛል፣ አስደንቆኛል። ጥሩ ስሜት እየተሰማኝ ነው የሚል አይነት ነገር ሲናገር እንደነበረ ሁላችንም እናስታውሳለን። ስለዚህ ያኔ አርሰናል ሌስተር ሲቲን ሁለት ለዜሮ ካሸነፈበት የየካቲቱ ወር አንስቶ እስካሁን ድረስ አጋጣሚው ሲፈጠር እንደ ስትራይከር ሊጠቀሙ ይችላል አርቴታ። ስፔን ግን በመሃል ክፍል ላይ ነው የመጫወትን እድል የምትሰጠው፣ በመሀል ክፍል ላይ የመጫወት እድል የምትሰጠው ስፔን ከዚህ ልጅ በጣም በርካታ ጎሎችን እያገኘች ነው። ለዚህ ነው በሶስተኛ ደረጃ የኮከብ ግባግቢነቱን ባለዋንጫ ማጠሪያ እየመሩ ካሉ ተጫዋቾች መካከል አንዱ ሜሪኖ መሆን የቻለው። ስለዚህ የልጁ ከጎል ጋር በተያዘ ወይም የጎል ቁጥሩ ነገሮቹ እያደጉ እያደጉ እያደጉ የመጡት ለመጀመሪያ ጊዜ በአጥቂ ቦታ ለአርቴታ እንዲያጫውተው ከተወሰነ በኋላ ነው። እሱ ወሰነ። ከዛ በኋላ ጎል ማስቆጠር ሆነ፣ በቃ የተሻለ ነገር አደረገ። እሱም ያ ነገር የበለጠ እያበረታታው እያበረታታው መምጣቱን የሚያሳይ ሆነ። ይሄንን በተመለከተ እንግዲህ የቅርብ ጊዜ ትዝታ የምንለው ከኒውካስል ዩናይትድ ጋር በተደረገው የአርሰናል እና የኒውካስል ጨዋታ ሜሪኖ ያገባውን ጎል ከግምት ውስጥ ማስገባት ነው። እሱ የሚያስቆጥራቸው ጎሎች በነገራችን ላይ ለአርሰናል እጅግ እጅግ እጅግ በጣም ወሳኝ ናቸው። ለምሳሌ ወይም በማሳያ ይህንን እናስቀምጥ ብንል የተለያዩ ተጫዋቾች ለአርሰናል ጎል ያስቆጥራሉ። እነዚህ ጎሎች ምን ያህል ወሳኝ ናቸው የሚለው የአንዱ ጎል ወሳኝነት ከሌላው ጎል ወሳኝነት ይለያያል። የአንዱ በጣም ከፍ ያለ ወሳኝነት አለው፣ የሌላኛው ደግሞ ዝቅ ያለ፣ ተጨማሪ ጎል አድርገን ብቻ የምንወስደው ሊሆን ይችላል። የሚኬል ሜሪኖ አብዛኛዎቹ ጎሎች ግን ለአርሰናል እጅግ እጅግ እጅግ በጣም ጠቃሚ የሚባል ውጤትን ያስገኙ ናቸው። ይልና አንዱ መረጃ ምን ይላል? የበሜሪኖ ጎል አርሰናል ያገኘው ነጥብ ከሌሎች ተጫዋቾች ጎል ካገኘው ነጥብ ጋር ቢነጻጸር በሜሪኖ ምክንያት የተገኘው ነጥብ በእጥፍ ይበልጣል ይላል። እንግዲህ ይህንን ልጅ በተመለከተ የሚሰማንን ስሜት፣ ስለዚህ ልጅ የምናስበውን ሀሳብ፣ ይሄ ልጅ የመጀመሪያ ተሰላፊ ሆኖ ወደ ሜዳ ሲገባ የሚሰማችሁን ስሜት እና እሱ ሜዳ ውስጥ ገብቶ የሚሰራው ስራ ያለውን ፋይዳ በተጨባጭ ሀቅ፣ በተጨባጭ ቁጥር ስናስቀምጠው በጣም ሰፊ ልዩነት አለው። ለዚህ ነው በርዕሳችን ላይ ክብር የተነፈገው የአርሰናሉ ተስፋ ማይክል ሜሪኖ ብለን እየተነሳን ያለ ነው። ስለዚህ የሜሪኖን ጎል የማስቆጠር አቅም ደግሞ በተለያየ መንገድ እናንሳው። ለምሳሌ በጣም ብዙ ሰዎች ምን ብለው ይናገራሉ። ከአርቴታ ብንጀምር፣ ነገሮችን ሴንስ የሚያደርግበት መንገድ፣ የሚረዳበት መንገድ እጅግ እጅግ በጣም ይገርመኛል ይላል እና የአየር ላይ ስጋት ነው ለማንም ቢሆን ሆን የአየር ላይ ኳሶች በሚሻገሩበት ሰዓት ላይ ሜሪኖ ካለ ለአርሰናል፣ ካለ ለስፔን ብሔራዊ ቡድን ጎልን ሊያስቆጠር ይችላል። ቡልጌሪያ ላይ እንዴት አይነት የግንባር ጎሎችን እንዳስቆጠረ ለአርሰናል ኒውካስል ላይ እንዴት አይነት ጎሎችን እንዳስቆጠረ ሁላችንም የምናስታውሰው ነው። ስለዚህ የአየር ላይ ኳስ ያለው ጉብዝና ሜሪኖ ከሌሎቹ ተጫዋቾች ይልቅ በተለየ መንገድ እንዲነሳ ያደርገዋል። ይህ ተጫዋች ሜሪኖ ከየካቲት ወር አንስቶ እስከ አሁን ድረስ ባለፉት ጊዜያቶች ለማና ለማን ለስፔን ብሔራዊ ቡድንና ለአርሰናል በሰላሳ ሰባት አካባቢ ጨዋታዎች ወደ አስራ ስድስት የሚደርሱ ጎሎችን አስቆጥሯል። ይሄ በጣም ጥሩ የሚባል ቁጥር ነው። ስለዚህ አስራ ስድስቱ ጎሎች እንዴት ባለ መንገድ ተቆጠሩ ስንል ሰባቱ ጎሎች በግንባር ገሽቶ ያገባቸው ናቸው። የቴስታ ጎሎች ናቸው፣ ሄደር ናቸው። ከዛ በተጨማሪ ደግሞ አራት ጎሎችን በራይት ፉት እንግዲህ በቀኝ እግር የእሱ ደካማ እግሩ ቀኝ እግሩ ግራኝ፣ ነው ሜሪኖ ነው። ስለዚህ በደካማው እግሩ አራት ጎል አስቆጥሯል። በግራ እግሩ ደግሞ አምስት ጎል አስቆጥሯል። ይሄ ምንድን ነው የሚያሳየው? በግራ እግሩም አራት ጎል፣ በቀኝ እግሩ አምስት ጎል፣ በግንባር በመግጨት ደግሞ ሰባት ጎሎችን የሚያስቆጥር ከሆነ ይሄንን ልጅ ኮምፕሊት፣ የሆነ ወይም ሙሉ አቅም ያለው ተጫዋች ብዬ ልገልጸው እገደዳለሁ ይላሉ የስፔን ብሔራዊ ቡድን አሰልጣኝ ስለዚህ ይህንን በተመለከተ ምንም ሾዊ ነገር የለውም፣ ምንም ፍላሽ የሆነ ነገር የለውም። ብቸኛው ስለ ሜሪኖ ልንናገር የምንገደደው ነገር ሙሉ አቅም ያለው ተጫዋች መሆኑን ነው የሚል አስተያየትን አንድ አሰልጣኝ ለስካይ ስፖርትስ ተናግረው እንደነበረ ሁላችንም እናስታውሳለን። ስለዚህ የስፔን ብሔራዊ ቡድን አሰልጣኝ እንዳላ ፎንቴም ጭምር ስለዚህ ልጅ የሚናገሩት ነገር በጣም ጥሩ ነው ሶ ዊ አር ላኪ ቱ ሃቭ ሂም ነው የሚሉት። በቃ እሱ ስላለን በጣም እድለኛ እንደሆንኩኝ ያህል ነው የሚሰማኝ። ይህንኑ ነገር ለአርቴታና ለአርሰናልም ልንናገር እንገደዳለን ይላሉ የእግር ኳስ ባለሙያዎች። አርሰናል ሜሪኖ ስላለው እድለኛ ነው። አርቴታ ሜሪኖን መጠቀም በሚችልበት አጋጣሚ በሙሉ መጠቀም ይችላል ነው። ስለዚህ ዩኒቨርሳሊ ስለሱ ያለው ፖዚቲቪቲ ደካማ ቢሆንም ይሄ እኛ ሀገር ተመልካቾች ጋር ብቻ ያለ ስሜት አደለም። በአለም አቀፍ ደረጃም ሜሪኖን በተመለ ስንመለከተ ቀደም ሲል የምንናገራቸው አይነት ስሜቶች አሉ። ይሄ ሚስ ካራክተራይዝድ የመደረግ ነገር ዲፌንሲቭ ፕሌየር ነው ብሎ ማሰብ እና የሱን መመረጥ መከላከልን እንደ መፈለግ ተደርጎ የመወሰድ አይነት ስሜቶች አሉ። እሱ ግን ትክክል አይደለም፣ ቁጥሮቹም ይህንን ስሜት በጭራሽ በጭራሽ አይደግፉም የሚል አስተያየትን ይሰጣሉ። ስለዚህ አሁን ይሄ ልጅ ጎል ያስቆጠራል ብቻ ሳይሆን ደካማ ቡድኖች ላይ ደግሞ አይደለም በብሔራዊ ቡድንም በክለብም ደረጃ የሚያስቆጥረው ለምሳሌ ሜሪኖ እነማን ላይ ጎል አስቆጠረ ስንል ሊቨርፑል ላይ ጎል አስቆጥሯል ቼልሲ ላይ ኒውካስል ዩናይትድ ላይ ሪያል ማድሪድ ላይ ጎል አስቆጥረዋል ሪያል ማድሪድ ኒውካስል ቼልሲ እና ሊቨርፑል ላይ ጎል ማስቆጥር በጣም ከባድ ነው እነዚህ አይነት ጠንካራ አቅም አላቸው የሚባሉ ክለቦች ላይ ግን እሱ ጎል ያስቆጥራል ለዚህ ነው የእሱ ጎሎች በጣም ወሳኝ ናቸው ለአርሰናል እጅግ እጅግ በጣም ጠቃሚ ነጥብ የሚገኝባቸውን ጎሎች ያስቆጥራል ነው ለስፔንም ደግሞ ጎል ሲያስቆጥር ፈረንሳይ ላይ ሆላን አንድ ላይ ምናምን ነው ጎል የሚያስቆጥረው። ስለዚህ ደካሞቹን እየመረጠ ጎል የሚያስቆጥር ወይም በደካሞቹ ላይ ብቻ የሚገለጥ አቅም እንዳለው አድርገን ልንወስድ አይገባም የሚለውንም ነገር ማንሳት ይገባል ነው። ስለዚህ ሜሪኖን ምናልባት ነገ በሚደረገው የፉልሃምና የአርሰናል ጨዋታ ላይ የመጀመሪያ ተሰላፊ ሆኖ ብታዩት፣ አርቴታ ግትር ስለሆነ ሳይሆን ሜሪኖ ስላሳመነው ነው። ወደ ሁለተኛውና በጣም በጉጉት ወደምንጠብቀው የሊቨርፑልና የማንቸስተር ዩናይትድ ጨዋታ ሄደን የተወሰኑ ነጥቦችን እናንሳ። ጥያቄው እዚህ ጋር አሞሪም ከሊቨርፑል ድክመት መጠቀም ይችላል? ወይ ነው አሁን ሊቨርፑል ቤት የሚታይ በጣም ብዙዎቻችን የምንነጋገርባቸው ድክመቶች አሉ ስለ ሊቨርፑል አሁን የሚነሱት ሀሳቦች ሊቨርፑል ጎብዟል ሊቨርፑል አሪፍ ነው ሊቨርፑል ዘንድሮ አይለቅም አይነት ነገር አይደለም ይሄ የውድድር ዓመቱ መጀመሪያ አካባቢ ሞቅ ተብሎ የሚነገር አይነት ስሜት ነው አሁን ሊቨርፑል ምነካው ላይ ነን ያለ ነው ምክንያቱም ሊቨርፑል ድሎቹ ማሳማኝ አልነበሩም ሊቨርፑል አዘ ሴም ታይም ደግሞ ባለፉት ሶስት ጨዋታዎች ላይ ተሸንፏል ስለዚህ ሊቨርፑል ቤት ድክመት አለ እነዚህ ሊቨርፑል ቤት የሚታዩትን ድክመቶች ክሪስታል ፓላስ እንደተጠቀመበት፣ ጋላታ ሰራይ እንደተጠቀመበት፣ ቼልሲ ለድል እንዳዋለው ማንቸስተር ዩናይትድና አሞሪም በተመሳሳይ በመቸገር ላይ ያለውን ሊቨርፑል እሁድ ሲገጥሙ ሶስት ነጥብ የመውሰድ አጋጣሚውን አያባክኑትም ወይ ነው። እንግዲህ በጣም ብዙ ጊዜ ከማንቸስተር ዩናይትድ ጋር ተያይዞ የሚነሳው ነገር የሩብን አሞሪም ሲስተም ነው። አሞሪምና ሲስተሙ ሲስተሙ እንዲኮ ቢሆን ሲስተሙ እንደዚህ ቢሆን ሲስተሙ ምናምን የተባለ በጣም ብዙ አስተያየቶች ይሰጣሉ። ነገር ግን የሩበን አሞሪም ሲስተም ማንቸስተር ዩናይትድን ጎድቶታል፣ ጠቅሞታል፣ ለማንቸስተር ዩናይትድ እንለምን አልሰራም እያለን በዛ ላይ ትንታኔ ለመስራት በዛ ላይ ሀሳብ ወደ እናንተ ለመንገር አይደለም። የሩበን አሞሪምን የሲስተም ጉዳይ እያነሳ ነው ሊቨርፑል ከ2024/25 የውድድር ዓመት አንስቶ በባክስሪ ከሚጫወቱ ክለቦች ጋራ ሲጋጠ ይቸገራል ይፈተናል። ውጤቱ መልካም አይደለም። ድሎቹም አሳማኝ አይደሉም። በመከራ በመፈተን ውስጥ በጭንቅ ውስጥ የሚገኙ ናቸው ይላል። ይሄ በትክክል በትክክል ሊነገር የሚገባው ነው። ስለዚህ የአርነ ስሎት ሊቨርፑል በአለፉት ተከታታይ ጨዋታዎች ባልተለመደ ሁኔታ ያላመኑ በሶስት ጨዋታዎች ተሸንፈዋል። እነዚህን ሶስት ጨዋታዎች ለምን ተሸነፈ የሚለውን በቀደሙት ፕሮግራሞቻችን ላይ ራሱን ችሎ በትክክል ስናነሳ ምክንያቶቹን ስንፈትሽ ስለነበረ እሱ ላይ አንመለስም። ነገር ግን ከ2024 25 ማለትም ከባለፈው የውድድር ዓመት አንስቶ እስከ አሁኑ የውድድር ዓመት ድረስ የቀጠለ አርንስሎትና ሊቨርፑል የሚቸገሩበት አንድ ሀቅ አለ። በባክ ስሪ የሚጫወት ቡድን አርንስሎትንና ሊቨርፑልን ይፈትናቸዋል። እነዚህ አይነት ቡድኖች ጋር የሚደረጉ ጨዋታዎች ሊቨርፑል ወይ አያሸነፋቸውም፣ ካሸነፋቸውም በመከራ ውስጥ በመፈተን ውስጥ በማቃትና በመጨነቁ ውስጥ የሚያስመዘግባቸው ውጤቶች ናቸው የድል ውጤቶቹ። ይህንን በቁጥር እናንሳ። ለምሳሌ ከባክስሪ ሀሳብ የሚከተሉ ክለቦች ጋር በሚደረግ ጨዋታ የሊቨርፑል አቨሬጅ ወይም አማካኝ የሚባለው የጎል ዲፍረንስ 0.5 ነው። በባክፎር ከሚጫወቱ ክለቦች ጋራ ግን የሊቨርፑል አቨሬጅ ጎል ዲፈረንሱ 1.2 ይደርሳል። ስለዚህ ይሄ የባክፎር ሀሳብን የሚከተሉ ክለቦች ጋር የሚደረግ ጨዋታ ለሊቨርፑል ይመቸዋል። በባክስሪ የሚጫወቱ ክለቦች ደግሞ ሊቨርፑልን ይፈትኑታል ነው። አርነ ስሎት ደግሞ ጳጳሱም እንኳን ቢመክሩኝ በባክስሪ መጫወቴን አልተውም የሚል እና የዚህ ሀሳብ ዋነኛ ከሚባሉ አቀንቃኞች መካከል አንዱ ነው። የሊቨርፑል ድክመት አለ። ሊቨርፑል ደግሞ የበለጠ በባክስሪ በሚጫወቱ ክለቦች ይፈተናል ካልን ይሄ የእሱ ሀሳብ የሊቨርፑልን መድከም አጋጣሚ ተጠቅሞ በሚገባ በእሁዱ ጨዋታ ማንቸስተር ዩናይትድ በሊቨርፑል ላይ የበላይነትን መውሰድ ይችላል ወይ የሚል ጥያቄን እንድናነሳ ያደርገናል። ለምሳሌ በባክስሪ በመጫወት አሞሪም እና ማንቸስተር ዩናይትድ በተደጋጋሚ ስማቸው የሚነሳም እንኳን ቢሆን ከማን ዩናይትድ ቀጥሎ ብዙ ጊዜ ይህንን የጨዋታ ሀሳብ ተግባራዊ በማድረግ ክሪስታል ፓላስ ይጠቀሳል። ግላስነር የዚህ ሀሳብ አቀንቃኝ ናቸው። አሞሪም ብዙ በባክስሪ የተጫወተ አሰልጣኝ ነው። ከሱ ቀጥሎ በጣም በጣም ተቀራራቢ በሚባል መጠን በባክስሪ የሚጫወተው ክሪስታል ፓላስ ነው። ክሪስታል ፓላስ የኮሚዩኒቲ ሺልዱንም ጨዋታ የጨመርን እንደሆነ ሶስት ጊዜ ሊቨርፑልን አሸንፎታል። ይሄ ሊቨርፑልና አርንስሎት በባክስሪ ሀሳብ የሚቀርቡ ክለቦች ምን ያህል እንደሚፈትኗቸው የሚያሳይ ነው። በፕሪሚየር ሊግ ጨዋታ ሊቨርፑል ካለፈው የወደድር አመት አንስቶ በባክስሪ የተጫወቱ ግን ሊቨርፑል ያሸነፋቸው ክለቦች አሉ። ክሪስታል ፓላስ፣ ሳውዝሃምፕተን፣ በርን ላይ እንደ እንደዚሁም ደግሞ ዎልቭስና ዌስታም በባክስሪ ቀርበው ሊቨርፑል አሸንፏቸዋል። እነዚህ ክለቦች ሊቨርፑል ሲያሸንፍ ግን በጣም ተቸግሮ በጣም ተፈትኖ በአንድ የጎል ልዩነት ያሸነፋቸው ጨዋታዎች ናቸው። የሊቨርፑል ደጋፊዎች ተጨንቀው ያገኟቸው ሶስት ነጥቦች ናቸው። ሊቨርፑልን እድለኛ ብለን የገለጽንበት አጋጣሚ ነው። እነዚህ ሁሉ ክለቦች ወደ አምስት የሚደርሱ ድሎች ናቸው። አምስቱ ድሎች በጣም በጣም በብዙ መፈተን ውስጥ የመጣ ነው። ለነዚህ ክለቦች ምሳሌ አናርግ እንተው እንኳን ብንል ራሱ ማንቸስተር ዩናይትድን እኮ ምሳሌ አድርገን መውሰድ እንችላለን። ባለፈው የውድድር ዓመት ማንቸስተር ዩናይትድና ሊቨርፑል አንፊልድ ላይ ያ ማለት እሁድ የሚጫወቱበት ሜዳ ላይ ተገናኝተው ነበረ። ያ ጨዋታ ሁለት ለሁለት በሆናቸው ውጤት ነው የተጠናቀቀው። የሊቨርፑልና የማንቸስተር ዩናይትድ ያ ጨዋታ ለአሞሪም በአሰልጣኝነት ዘመኑ ማንቸስተር ዩናይትድን ከያዘበት ጊዜ አንስቶ እንደ ቡድን በጣም ምርጥ የሚባለውን ፐርፎርማንሱን ያሳየበት ጨዋታ እኮ ነው። ሁላችንም የምናስታውሰው ነው በጣም በጣም የተሻለ ቡድን ነበር ከሊቨርፑል ይልቅ። ሁለት ጨዋታ ሁለት እኩል ጨዋታው ካለቀ በኋላ እነ ብሩኖ ፈርናንዴዝ ቃለ ምልልስ ሲሰጡ፣ ፕሬስ ኮንፈረንስ ላይ ሀሳባቸውን ሲገልጹ ሁልጊዜ ለምንድን ነው እንደዚህ የማንጫወተው የሚል ሀሳብን እስኪሰጥ ድረስ ራሱ እስኪጠይቅ ድረስ ማንቸስተር ዩናይትድ በጣም ጥሩ እንቅስቃሴን ያሳየበት ነው። ምናልባት እነ ጋሪ ኔቪል እነ ሮይኪን እነ ኢያን ራይትም ያ ጨዋታ እንደተጠናቀቀ የሩበን አሞሪ ማንቸስተር ዩናይትድ በ በጣም ምርጥ የሚባል ፐርፎርማንስ ያሳየበት ጨዋታ ነው ይላሉ። ሊቨርፑል አንፊልድ ላይ ያለፈውን ጨዋታ ማንቸስተር ዩናይትድን ማሸነፍ አልቻለም። ማንቸስተር ዩናይትድ ነበር እድለቢስ የተባለው ጨዋታው ሁለት ለሁለት በሆነ ውጤት መጠናቀቁን ተከትለው። ስለዚህ አሁንም ምን የሚለውን ሀሳብ ያጠናክርልናል በባክስሪ የሚጫወቱ ቡድኖች ሊቨርፑልን ይፈትኑታል ነው። አሁን እሁድስ ታዲያ ይህንን አጋጣሚ ማንቸስተር ዩናይትድ ይጠቀምበታል ወይ? ይህን አጋጣሚ ለመጠቀም፣ አንድ የነሱ ባክሰሪ ለሊቨርፑል ፈተና መሆኑ፣ ሁለት ሊቨርፑል የወትሮ አቅሙን ይዞ አለመገኘቱ ለማንችስተር ዩናይትድ መልካም አጋጣሚ ነው በዚህ ወቅት ሊቨርፑልን መግጠም። በተለይ አሞሪምና የዩናይትድ ተጫዋቾች እስከ ተጠቀሙበት ድረስ ብለን ይህንን ማንሳት እንወዳለን። ስለዚህ ይህንን ካነሳን በኋላ ማንቸስተር ዩናይትድን በተመለከተ ለእኔ የገረመኝን እናንተ ደግሞ ምን ስሜት እንደሚፈጥርባችሁ ኮመንት ስታደርጉ ለማየት የምጓጓበትን አንድ መረጃ ላንሳና ላብቃ። ማንቸስተር ዩናይትድ በጣም በሚገርም ሁኔታ እንግዲህ አንድ ቡድን ወደ ሜዳ ገብቶ ጨዋታውን ሲያደርግ በኳስ ቁጥጥር ወይ ይበልጣል ወይ ይበለጣል፣ ወይም ደግሞ ፊፍቲ ፕሮሴስ ሊያደርጉ ይችላሉ ከተቃጣሚው ቡድን ጋር። ማንቸስተር ዩናይትድን በተመለከተ ግን አንድ የተለየ የሚባለው ነገር በአንድ ጨዋታ ላይ ማንቸስተር ዩናይትድ በኳስ ቁጥጥር ሲበለጥ የድል ውጤቱ በጣም ይበዛል። አይገርምም ይሄ? የማንቸስተር ዩናይትድ የኳስ ቁጥጥር የበለጠ በሆነባቸው ጨዋታዎች የማንቸስተር ዩናይትድ አብዛኞቹ ውጤቶች የሽንፈት ናቸው። ስለዚህ ማንቸስተር ዩናይትድ በኳስ ቁጥጥር የተበለጠባቸው ጨዋታዎች ላይ የሚያስመዘግበው የድል ውጤትና እሱ በኳስ ቁጥጥር በበለጠበት ወቅት የሚያስመዘግበው ውጤት በፍጹም በፍጹም አይገናኝም። ይህንን ለማሳየት እንሞክር። ማንቸስተር ዩናይትድ ከ50 በመቶ በላይ የኳስ ድርሻ በነበረው ጨዋታ ሀያ ሁለት ጨዋታዎችን አድርጓል። በአምስቱ ነው ማሸነፍ የቻለው። የማንቸስተር ዩናይትድ የኳስ ቁጥጥር ከ50 በመቶ በታች ሲሆን ያ ማለት በኳስ ቁጥጥር ወይም በቦል ፖሴሽን ሲበለጥ ማንቸስተር ዩናይትድ አስራ ሁለት ጨዋታዎችን ነው የተበለጠው። በእነዚህ 12 ጨዋታዎች በአምስቱ ግን አሸንፏል። ከ22 ጨዋታ አምስት ያሸነፈው ማንቸስተር ዩናይትድ ያሁን በኳስ ቁጥጥር በልጦ በኳስ ቁጥጥር በተበለጠበት 12 ጨዋታም አምስት ድሎችን አስመዝግበዋል። በኳስ ቁጥጥር ማንቸስተር ዩናይትድ ሲበልጥ አቻ የወጣው ሶስት ጊዜ ነው። ማንቸስተር ዩናይትድ በኳስ ቁጥጥር በተበለጠበት ጊዜ አራት ጨዋታዎችን በአቻ ውጤት አጠናቋል። ማንቸስተር ዩናይትድ ይህንን ያዙልኝ። ማንቸስተር ዩናይትድ የኳስ ቁጥጥሩ የበላይ የሆነባቸው ጨዋታዎች ላይ በአስራ አራቱ ተሸንፏል። ማንቸስተር ዩናይትድ በኳስ ቁጥጥር በተበለጠባቸው አስራ ሁለት ጨዋታዎች የተሸነፈው በሶስቱ ብቻ ነው የማንቸስተር ዩናይትድ የማሸነፍ እድል የኳስ ቁጥጥር የበላይነትን በያዘባቸው ጨዋታዎች 22 በመቶ ብቻ ነው ማንቸስተር ዩናይትድ በኳስ ቁጥጥር ሲበለጥ ግን ጨዋታን የሚያሸንፈው 42 በመቶ ነው የማንቸስተር ዩናይትድ የመሸነፍ እድል በኳስ ቁጥጥር የበላይነት ሲኖረው 636 በመቶ ነው ማንቸስተር ዩናይትድ በቦል ፖሴሽን በተበለጠባቸው ጨዋታዎች የመሸነፍ እድሉ 25 በመቶ ብቻ ነው ነው ዩናይትድ በዚህ ቁጥር በተቃራኒው ይሰራል ማንችስተር ዩናይትድ ለማሸነፍ ብዙ ኳስ አይፈልግም የሚለውን ያሳያል ይሄ የአሞሪም ዩናይትድ የተለየ ባህሪ የተለየ ጠባይ አድርገን ልንወስደው እንችላለን። ቅዳሜ መጥቷል፣ እሁድ ደርሷል። ደማቅ የረፍት ጊዜ ይኖረናል። በእነዚህ ቅዳሜና እሁድ በሚደረጉ ጨዋታዎች ዙሪያ ሌሎች አዳዲስ መረጃዎችን ይዘን በቶሎ ቶሎ ወደ እናንተ እንመጣለን፣ ሀሳቦቻችንን እንነግራችኋለን። የእናንተንም ሀሳብ መስማት እንወዳለንና ጻፉት እንላለን። ሰብስክራይብ ማድረግ፣ ሊንኩ ለሌሎች ማጋራትና በቤተሰብነት ተሳስረን እንድንዘልቅ ማድረግ ከእናንተ የሚጠበቅ ነው። ለእስካሁኑ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።